ለማንም ሰው ምንም አይነት ምክር የለኝም። ምንም ሰጀሽን የለ። አረ ለምንድን ነው ኢንተርቪው እንደዚህ ጊዜም እንደዚህ ያንቺንም የእኛንም ምክር የለኝም ስል ምን መሰለ፣ በሆነ ጉዳይ እኮ ወጣቱ ትወክላለች። ቲክታክ ላይ ግን አንቺ በአብዛኛው የምትሰሪያቸው ኮንተንቶች እኮ ምክሮች ናቸው። ምክር ስል አሁንም ቢሆን አልተረዳኝም። ለሰዎች የህይወት መንገድ፣ የሚሄዱበትን መንገድ፣ ስራቸውን የሚያደርጉትን ነገር ምናምን ነገር ዲሲሽን ምናምን ፈጣሪ ነው የሚያደርግላቸው እሱ ይምራቸው እኔ ምን ቤት ነኝ እኔ ማን ስለሆንኩ ነው የምወስድ ነው ተረታችሁኛል ገንዘባችሁ አልበረከትላችሁ ያላችሁ በዚህ ምክንያት ነው የሚል አሁን ያየሁት አንድ ቪዲዮ አለ ለምሳሌ ለምሳሌ ንገረኝ እኮ ለቤተሰብ ገንዘባችሁን መታችሁ ብታውሉት ቤተሰባችሁን በመርዳት ፕሮሰስ ውስጥ እናንተ ትጠቀማላችሁ ይሄ ኮፒዩር ምክር ነው ኮፒዩር ምክር ነው ሰውዬው ከተሰማ ያደርጋል እንደዛም ያልኩበት ምክንያት ስላለኝ አልተረዳኝም። ታዲያ ለምንድን ያልገባሽን ነገር ድሮ ነው ያልገባኝ ነገር በመረዳት አታዳምጥም? እንኳን ተችግር እንዴ? በደንብ ነው እንጂ ማዳምጠው ማለት ነገሮችን የሆነ በጣም ትጠመጥሟለህና፣ መጠምጠም አይደለም አንቺ፣ ማስረዳት እንዴት ላስረዳህ አልችልም፣ የፈጣሪን ነገር እሱን ላስረዳህ አልችልም አልሽ። ስላልገባሽ የታስረጂኝ፣ አትችይም ማለት ስላልገባኝ ይመስል ይችላል ሊመስል ይችላል። እኔ አሁን የገባኝን ነገር ላንቺ ለመንገር በጣም ቀላል ስለ ፈጣሪ በደንብ አሽ አሳየኝ፣ በጣም ደስ ይለኛል። እኔ ላስረዳሽ አይደለም አይነጣው አስረዳኝ እፈልጋለሁ። በእውነት አይደለም አደገና አንቺ ያወቅሽው እየኖርሽ ያለሽው ነገር ገባኝ። እናንተ የሚግባችሁ የምትዩን ነገር ማስረዳት ካልቻልሽ የሆነ ምናብ ነው ማለት ነው። ዝም ብሎ ላንቺም ያልተገለጸ ነገር ነው። ሶ እሱ ምንድን ነው የሚባለው የሚያዝ የሚጨበጥ ነገር አይደለም ማለት ነው። ስለዚህ ገብቶሻል፣ እየኖርሽው ከሆነ ኮችም እያረግሽ ስለሆነ ሶ አንቺ ምንድን ነው ኮች ማድረግበትን መንገድ ኮች ካልተደረክ ድረስ አታውቅም። ሶ ዶን ጃጅ አኒቲንግ ጃጅ እያረኩ አይደለም። ኮች የምታደረጊበት ደግሞ ታስፈራራለች። ዶን ጃጅ ምናምን ምናምን ብላ ደግሞ በነገሮች ላይ እንግዶቻችንን ፍላጎት አደለም ማክበር መብታቸው መጠበቅም ስላለብን